ዳጣ ያልጠበቀችው ችግር ገጠማት። አብጌል የአባቷንና የዳጣን ጸጉር በማስመርመር ዳጣ የደረጀ ልጅ መሆኗን አረጋገጠች። ውጤቱን ይዛ ለወይዘሮ ማርታ አሳየቻትም ነገረቻትም። ወይዘሮ ማርታ ለጊዜው አብጌል ላይ ብትደበደባትም፣ ግን ደግሞ ዳጣ ላይ ትልቅ ችግርና ትልቅ ውሳኔ ወሰነችባት። ዳጣ አሁን ቤተሰቦችን አግኝቼ ጨረስኩ ሳትል ከዛ ከቤት እንድትባረር አደረጓት። አብጌልና እናቲቱ በአንድ በመሆን ዳጣን የከፋ ችግር አደረሱባት። ዳጣ አሁን በጣም ልቧ ተሰብሯል። በሰዓቱ አባቷ ደረጀ ቤት ውስጥ የለም ነበረ። እናትና ልጅ ተባብረው ዳጣን ትልቅ አደጋ አደረሱባት። ሰላም ውድና የተከበራችሁ የቤኒዳና ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ዛሬ እንግዲህ ዳጣ ቀጣይ ፓርቲ ይዘመተናል ማለት ነው። እንደምታወቀው አብጌል እና አባቷን እና ዳጣን ጸጉራቸውን ባልነቁበት ምክንያት ወስዳ አስመረመረቻቸው። እናም እሷ ግን የተጠራጠረችው ሙሉ በሙሉ እውን ሆኖላታል። ከዛ ቤት ዳጣን የምታስወጣበት ምክንያት አንዱ ይሄ ነበረ። ለእሷ አሁን በእርግጥ እናቷ ብደበድባትና ብታሰቃያትም ግን በኋላ ላይ ደስተኛ አድርጓታል። ይህም ባላደርግ ዳጣ ከዚህ ቤት ወጥታ ናታንን በግልጽ አላገኝም ነበረ የሚል የጀብዱነት ስሜት እየተሰማት ይገኛል። አሁን ዳጣ እጅግ በጣም ታሳዝናለች። እናም አውጌል እናቷ ስትደበድባት ናታን ብላጮዎች ናታንም ዳጣንም እንዲሁም ደግሞ ውሃ እየተሯሯጡ ሲሄዱ አብዬና እናቷ እዛ እንዳይሆን እየተዳረጉ ነበረ። ከዛም ዳጣ ለመገልገልም ስለፈራች ወደ ታች ጎንበስ ስትልም ያየችው ዶክሜንት ነበረ። ያ ዶክሜንት ትልቅ በላ እንደያዘ ተረጋግጧል። እናም እሷም በቃ አብጌል ከኔን ጸጉሬን ወስዳ ነበረ እውነትም እንደ ተጠራጠረችው ይህን ነገር አድርጋ ይሆን እንዴ? በቃ አለቀልኝ፣ ቤተሰቦችን አገኘው ብዬ ሳልጨርስ በቃ ምን ማድረግ አለብኝ? እያለችም እያለቀሰች ትገኛለች አሁን አቡጌልን አገላገሏት። ግን ደግሞ በኋላ ላይ ጎንበስ ብላ ስታየው እናትየዋ ትኩረቷ እዛ ዶክሜንት ላይ ነበረ። ዶክሜንቱ በውስጡ ምን አለው? የዳጣን ምርመራ ነበር። የደረጀ ልጅ መሆኗን አረጋገጠች። ማርታ አሁን አቅጣጫዋ ወደ ዳጣን ሆነ። ጭራሽ ደግሞ እቤቴ አምጥቶ አኖራት። እኔ ብዙ ነገር እየሆንኩ ለቤቴ እና ለትዳሬ፣ እሱ ግን በላይ ላይ ይህን ነገር አድርጓል በማለትም ማርታ እጅግ ተናደደች። ሌላው ነገር እንግዲህ ሰላምም ዳጣ የዛ ቤት ሰው አካል አንዷ መሆናን ስትረዳ ውስጧ መወላዋል ጀመረ። እ ይች ልጅ ማን ናት? ምንድናት? እያለችም እንዲሁ ማሰብ ጀመረች። ሌላው እንግዲህ በሰዓቱ አዊጌል ናታንን ና ጋብዘይ ብላ ሳይወድ በግዱ እንዲጋብዛት አደረገች። እዛም ሂዳ አንተ ተማሪ አደለ፣ በቃ እኔ ከፍላለሁ አለችው። ቆይ ዛሬ ምንድን ነው እንደዚህ ያፍለቀለቅሽ? ደስታ አላት። እሷም አንተ ስለጋበዝከኝ። ያች ዳጣስ አለችው። ዳጣ ምን እሷማ ዛሬ ጉዷ ይወጣል አለች። የምን ጉድ ነው? አትወደኝም፣ በጣም እኮ ነው የምጠላኝ አለችሁ። ኤዩልሽ አቤጌል፣ ዳጣ በፍጹም ሰው መጠል አደለችም። በጣም የዋህናት። አሀ ስለምትወዳት እኔ ሰው መስያ አልታየም። ኤዩልሽ እኔና ዳጣን አንድ የሚያደርገን ነገር የለም። አንቺ ነሽ የምታስቢው። በፍጹም እንደዚህ የሚያቀራርበንም ነገር የለም። ስለዚህ እሷ ደግሞ በጣም ትወድሻለች፣ ታከብርሻለች። እኔም በጣም ወድሻለሁ አከብርሻለሁ፣ ግን አንቺ የሚሰጥ የሚሰጥሽን ያክል በቃ አይደለሽም። ሀላት አንዝበል እሺ፣ ስለ ዳጣ ምናስበሽ ነው ምን ልታደርጋት? ሴላትም እሱን ማታ አብረን የምናየው ይሆናል። እሺ በቃ እኔ ስለ ረፈደብኝ መጽሐፍ ከጓደኛ ጋር ለማንጣት ልሄድ ነው። ሲላትም እሺ በቃ እኔም ሌድ ደግሞ ደስ ብሎኛል ስለጋበዝከኝ አለችው ከዛ እሱም እሺ በቃ አላት አብጌል እየሮጠች ወደ ቤት ሄደች እቤት ሂዳ እናቷ ቁጭ ብላ ባለችበት ሰዓት መጣች እናትየዋም ይኔ ፍልቅልቅ ዛሬ ደግሞ ምን ተገይቶ ነው እንደዚህ ደስ ያለሽ አለቻት ምንም ምንም አለቻት እና ዛሬ ለየት ብለሻል በማለትም ሰላም ተባባሉ ከእናቷ ጋር። እሽ እማዬ አለች። እናትየዋ ክላሴዳ ዛሬ አዲስ ነገር አለ እማዬ አለቻት። ምንድን ነው ግን እንዳትቆጭኝ፣ የእውነት ዛሬ እውነትን የሚያረጋግጥ ነገር ነው ይዤ የመጣሁት አለች። ምንድን ነው ቆይ፣ ምንድን ነው እውነታው? እኔ ላይ የፈለግኩትን ነገር ሳላደርግ ጸጥ እንደማለት ታውቂያለሽ። በቃ ሰላም አይሰጠኝም አለቻት። እናትየዋም የማለች ሆነሽ? የኔ ልጅ እኮ ነሽ፣ እኔም እናትሽ። ልቤ የሚፈልገውን ነገር ካላደረገ በፍጹም ወደ ኋላ የሚል አይደለም፣ ግን ደግሞ መጥፎ ነገር አያደርግም የኔ ልብ አለቻት። እሺ ማዬ አለች። እሺ ንገሪኝ፣ ምንድን ነው ዛሬ? አለች። እንዴ ብር አንሶኛል አለቻት። እና ይሄ ነው ልብሽ የፈለገውን ነገር ሳያደርግ ምን አድርገሽው ነው ያነሰሽ? አለቻት። አይ ማየር ደግሞ ዝም ብለሽ ስጪ ሳትጠይቂኝ አለቻት። ለምን? አለች። በቃ ይኸውልሽ የእውነት የምትወጂኝ ከሆነ እናት ልጇን ትጠላለች እንዴ? አለቻት። አጠላም ግን ስለዚህ እንግዳውስ እኔንም እናትሽን ምትወጂኝ ከሆነ ልጅ እሺ አድርግ የተባለውን እሺ ነው የሚለው አለቻት። እሺ እኔ እናቶችኝ የሚያልሽኝ ነው፣ አለች ልጅቷ። ማርታም እንደዛ ሳይሆን የምትወጁኝን ከሆነ በተግባር፣ አለቻት። እሺ ምን ላድርግ? እሺ የምትታዘዥው ልጅ እናት ሲያዘው እሺ ነው የሚለው ስትል፣ የፈለግሽውን አደርጋለሁ እማዬ፣ እሺ ምን ልታዘዝ? አለቻት። ብሩልን ምን ልታረጊበት ነው የምትወስጀው? ንገሪ ስትላት፣ እማዬ አለች ይህ አቶችኝም ማለት ነው ስትል እናትየዋም እማዬ እኔ እንዳንቺ ከዚህ ምድር የሚወደው ማንም የለም አለች። እሽ ንገሪ ስትል እማዬ ዛሬ የአባየን ጸጉርና የዳጣን ጠጉር ይዤ ሂጅ አስመርምሬ ነበረ እናም ስትል እንዳትጨረሸው አለቻት እናትየዋ ምናባት ስትይ አንቺ አረመኔ እንደዚህ ልታደርግ ይቻልሽ አንቺ እውነት ከኔ ነው የወጣሽው? በጣም አሳፋሪ በማለት አነቀቻት። እማዬ እኔን ከምትደበድብኝና እኔን ከምትቆጭኝ እልቅስ ወረቀቱ ነው አለቻት። እንዳጨረሽው ምን ያክል ብትደፍርኝ ነው? ትዳር ምን እንደው ታውቂያለሽ? እኔ እንኳን ደረጀን አንድ ቀንም ጠርጥሬ አላውቅም። አንቺ ግን ምን ሊሆን ብለሽ ነው አንቺ አራዊት አለቻት። አሁንም ተፋታተነቻት። እማዬ እባክሽን እባክሽን በቃሽ አለች። ከዛም እናቲቱ እንዳይሆን እያደረገቻት እያለ እንግዲህ ሳሎን ቁጭ ብለው ዳጣን እንዲሁም ደግሞ ውሃና ናታን ሆነው ስልክ እየጎረጎሩ ነበረ። ዳጣ በነገራችን ላይ ብቻዋን ዝም ብላ ጨንቋታል። በእናታቸው እኔ ሰው ዝም ሲል አልወድም፣ አውሮ አለቻቸው። ከዛም ዳጣም ውሃም ጌም እየተጫወኩ ነው፣ ናታንም በስልኬ ስራ ይዤ ነው አላት። ከዛ በጣም ጨንቃት መወራጨት ጀመረች። አረ በፈጠራችሁ ብላ ስልኩን መንጥቃቸው ቁጭ ቁጭ እንዳደረገች፣ ይህ አብጌልን ድምጽ ሰሙ። ናታን ዝያለች ስትጮህ ነበረ እናቷ ጭራሽ ናታን ያ ድንሻ ታዲያ በማለትም እንዳይሆን አድርጋ ደበደበቻት። ናታንም እንዲሁም ደግሞ ውሃ ዳጣን እየሮጡ እዛ ክላስ ሲሄዱ ልጅና ናት እየተቦጫጨቁ ይገኛሉ። ከዛም ምንድን ነው ሲል ባልም ዳጣን ደንግጣ ድርቅ ብላ ቀረች። ወደ መሬት ስታመለክት እጣውላው ላይ ያለው የተሸፎነ ፖስጣ ምንድን ነው ይሄ ፖስጣ? የሆነ ነገር አለው አዊጌል ኮ ማታረገው ነገር የለም። ቀን ፀጉርሽን ማበጠሪያሽን ስጪ ብላ የወሰደችው ምን ልታደርግ ነው የሚል ጥያቄ ፈጠረባት። አአ እያማ ነገር አይሆንም አለች ለራሷው። ቀጠለችና እንግዲህ አሁን ነገሩ ሁላ ወደ እሷ እንደተጠማጠመም ተረዳች። አዊጌልን ናታን ገላገላት። ከዛም አንቺ ቆሻሻ እያለች ማርታ መጮህ ጀመረች። ከዛም ማርታ መለስ ብላ ያንን ወረቀት መመልከት ጀመረች። ወረቀቱን ከፍታ ለማየትም ጓጓች። እዛ ደግሞ አይኗን የጣለችበት ዳጣ ትመለከታለች። ውሃም ደንግጣ አይን አይናቸውን ታያለች። ከዛም ነገሩ እንደተሸፈነ ፀጥ ብለው ለትንሽ ጊዜያት ቆዩ። ወይዘሮ ማርታን ያንን ደብዳቤ አይኗን ጥላበት ስለነበረ ብድግ አርጋ ልትከፍተው ስትል እጇ ተንቀጠቀጠ። ይህን ጊዜ ዳጣንም ደነገጠች። ቆይ ምን እየሆነ ነው ነገሩ? በማለትም በሽብር ላይ እንዳሉ ቪዲዮ አቋረጠ። ቻናሉን ሰብስክራይብ እያደረጋችሁ